የብርቱካን ጉዳይ ከአንዲት ሴት ታሪክ ተሻግሯል። ከአንዲት የዩኒቨርሲቲ ተማሪ ስቃይ ርቋል። ጉዳዩ የመንግስት ሆኗል። የፖለቲከኞች ርዕስ፣ የዘረኞች አጀንዳ ወደ መሆን ተሸጋግሯል። የኢቢኤስ ጣቢያ መስሪያ ቤት በፖሊሶች ተከቦ ሰራተኞቹም ወደ እስር ቤት መግባታቸው ታውቋል። ነገሩ እጅግ እየከረረ መጥቷል። መንግስትም የተቆጣ ይመስላል። አሁን ጉዳዩ ብርቱካን ያጋራችው ታሪክ እውነት ነው ወይስ ሀሰት የሚለው ሳይሆን ኢቢኤስ ቴሌቪዥን ይህንን ታሪክ ያጋራው ሆን ብሎ ሆነው ነው አሊያም ተታሎ ወደሚለው ተሸጋግሯል። ጣቢያው ይህንን እውነታ እንዲያወጣ እየተጠየቀ ይገኛል። ለመሆኑ አሰቃቂ ወንጀሎች እንኳን ተፈጽመው ምርመራ የሚጓተትባት ሀገር ህግ ሁሉ ነገር ከተጠናቀቀ በኋላ የሚደርስበት አሰራር ባለበት ይህ ጉዳይ ምን ተገኝቶበት ይሆን መንግስት እየተረባረበበት የሚገኘው ወይስ ህዝቡን በዚህ ጉዳይ ቀልቡን በመያዝ ለማረሳሳት የፈለገው ርዕስ አሊያም መስራት ያቀደው ጉዳይ አለ የሚሉ ጥያቄዎች በግራ መጋባቱ ውስጥ እየተጠየቁ ይገኛሉ። እኛም ስለ ኢቢኤስ ቴሌቪዥን ጣቢያ መዘጋትና ስለ ሰራተኞቹ ስላሉበት ሁኔታ ልንነግራችሁ ወደናል። በሌላ መረጃ ደግሞ ድምፃዊ አንዷለም ጎሳ ፍርድ ቤት መቅረቡ ተሰምቷል። ፖሊስ ለማስረጃና መረጃ ማሰባሰብ በጠየቀው የቀን ይጨመረልኝ ጥያቄ መሰረት ፍርድ ቤት ተለዋጭ ቀጠሮ በሰጠበት እለት ዳግም ፍርድ ቤት መቅረቡ ታውቋል። የፍርድ ቤት ውሎ ምን ይመስላል የሚለውንና ከቀነኒ ሞት ጋር ተያይዞ በማህበራዊ ሚዲያ ላይ ሲመላ ሲመለሱ ከነበሩት አንዷለም እስር ቤት እያለ የነገረኝ ነው ብሎ ስለሞተችበት ምሽት የተነገረውን መረጃ ወደ እናንተ እናቀርባለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል። ስለ ኢቢኤስ ቴሌቪዥን የተሰማውን አዲስ መረጃና ስለ ድምፃዊ አንዷለም ጎሳ የፍርድ ቤት ውሎ ልናስቃኛችሁ ወደናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክና ሼር እንድታደርጉ በማስታወስ እስከ መጨረሻውም አብራችሁን እንድትቆዩ እንጋብዛለን። የብርቱካን ጉዳይ እጅግ ከብዷል። ነገሩም ጦዟል ኢቢኤስ ቲቪ ወከባ እየደረሰበት እንደሚገኝ ታውቋል። ኢቢኤስ ቴሌቪዥን ቢሮውን ጨምሮ ስቱዲዮውን በፖሊስ ቁጥጥር ስር ውሎ ታሽጓል። የፌስቡክ ፔጅም ዲአክቲቬት ተደርጓል። የኢቢኤስ ሶስቱ ቻናሎች ከአየር ላይ እንዲወርዱ ቢደረግም ከጥቂት ጊዜያት በኋላ ወደ አየር ተመልሰዋል። ስርጭቱም የተቋረጠ የነበረ ሲሆን፣ ነገር ግን ከጥቂት ቆይታ በኋላ ግን መደበኛ ስርጭቱን ቀጥሏል። ቢሮዎች እንደታሸጉ የሚገልጹ አንዳንድ መረጃዎች እየወጡም ይገኛሉ። ይህም ሙሉ ነገር ነገር ከባድ ደረጃ ላይ እንደደረሰ ማሳያ ሆኗል። ጉዳዩ የብርቱካን ተመስገን ጉዳይ ብቻ ና የሰላሳ ደቂቃ ዶክመንተሪ ብቻ አይደለም። ጉዳዩ ከአንዲት ሴት መደፈር ጋር ብቻ የተያያዘ አልሆነም። ጉዳዩም ከዚህ ይልቃል። ነገሩ ከታሰበው በጭራሽ ሩቅ የሆነና ሁለት አካላትን ያፋለመ ከጀርባው ብዙ መዘዝ ያለው በሰው ስቃይ በትረ ስልጣን የማግኘት ምኞት የሚታይበት ና ከዚህም የላቀ ነገር ሊያስከትል የሚችል ጉዳይ ሆኗል። የሰሞኑ የብርቱካን ተመስገን ጉዳይ ከዚህም በላይ ብዙ ሊያመጣ እንደሚችል እንደሚችል ይህ ማሳያ ነው እየተባለ ይገኛል። ብርቱካን እስር ቤት ናት። ምንም እንኳን ነገሩ እውነቱ ባይረጋገጥም የኢቤስ አጠቃላይ ሰራተኞች በፖሊስ መኪና ተጭነው መወሰዳቸውን የሚገልጹ መረጃዎችም እየወጡ ይገኛል። የእሁድ ቀን አዲስ ምዕራፍ መሰናዶ ኢቤስን ወዳልተጠበቀ ምዕራፍ አሸጋግረዋለች። ከዚህ ቀደምም በብዙ ነገሮች የሚተቸው ኢቤስ ቴሌቪዥን አሁን ደግሞ ገሃድ የወጣ ትልቅ ችግር ውስጥ ገብቷል። በኢትዮጵያ የመጀመሪያ የሆነው የግል ቴሌቪዥን ጣቢያ ለጊዜው ም ቢሆን ጥርስ ውስጥ የገባ ይመስላል የቀድሞ የይሁድን በኤቤስ አቅራቢ ሀና ዮሐንስ እንዳለችው ኤቤስ ተሸውዶ ነው ወይስ ሆን ብሎ ነው ይህንን ነገር የሰራው ለተመልካች የሚያደረሰው መልሱ እዛው ኤቤስ የአዲስ ምዕራፍ አዘጋጆች ጋር ይገኛል የኤቤስ ቲቪ ይህንን ፕሮግራም ከማህበራዊ ሚዲያ ገጾች ላይ ከማጥፋቱና በደንቢዶሎ ዩኒቨርሲቲ ከተሰጠው መግለጫ ጋር ሲገናኝ ይህ ፕሮግራም ሆን ተብሎ የተሰራ ሊሆን እንደሚችል ብዙዎች እየተናገሩ ይገኛሉ የሚዲያ ተጽዕኖ ከፍተኛ ነውና ምናልባትም ይህ ጉዳይ ሆን ተብሎ የህዝብን ጆሮ እንዲይዝ፣ ቀልብን እንዲገዛ ተፈልጎ ይሆን? የብዙዎች ጥያቄ ነው። በተለያዩ የሚዲያ አማራጮች እንደተስተዋለው ከሆነም ጣቢያው በማናለበኝነትና ፖለቲካዊ ዓላማን ባነገበ መልኩ ባለታሪክ ተብላ በቀረበችው ሴት ተጭበርብሮ ሳይሆን ሆን ብሎ ሀሰተኛ መረጃ አሰራጭቷል በማለትም እየተከሰሰ ይገኛል። ለዚህም ለሚያቀርቡት ፕሮግራሞች እንደሚጨነቁና በተለይም የአዲስ ምዕራፍ ፕሮግራም ባለታሪኮች ስለተገኙ ብቻ ሳይሆን ከመቅረ ማቅረቡን በፊት ተገቢውን ማጣራትና ጥናት እንደሚደረግ መግለጹን በማስታወስ እየሞገቱ ይገኛሉ። የኢቤስ ቲቪ ቅጥር ግቢም በፌዴራል ፖሊስ ደህንነት በከፍተኛ ሁኔታና ጥበቃ ውስጥ እንደሚገኝ አንዳንድ ለጉዳዩ ቅርበት ያላቸው ሰዎች እየተናገሩ ይገኛሉ። የኢቤስ ቴሌቪዥን ባለቤት አቶ አማን ፍሳ ሲሆንም ከፍተኛ ወቀሳ እየቀረበበት ይገኛል። ወደ ሌላኛው መረጃ ስናመራ የሟች ቀነኔ ጉዳይ ዛሬም ውሎ አድሮ ከሰው ልብና አእምሮ ውስጥ ሊወጣ አልቻለም። አሁንም የ የቀነኔ ጉዳይ በማህበራዊ ሚዲያው መነጋገሪያና በገድሏታ ላልገደላትም ሁለት ጎራዎች መካከል ክርክሩና አተካራው ቀጥሏል። እዚ ጋ ያለው እውነትና ሀቅ ቢኖር የሆነንና የተደረገውን ነገር የሚያውቀው ፈጣሪና በወቅቱ ቤት ውስጥ የነበሩ ሰዎች ብቻ ናቸው። ከዚያ ውጪ ፖሊስ ማድረግ የሚገባውን ሳይንሳዊ ምርመራ አድርጎ የሚደርስበት እውነትና ሀቅ ይሆናል። የቀነኔ ወዳጅ ዘመዶች አሁንም ፍትህ ናፋቂና እውነት ፈላጊ ሆነው አሉ። እርግጥ ነው የቀነኔ ጉዳይ ሁሉም ሰው በጉጉት እየጠበቀው ይገኛል ዛሬም ድረስ እውነቷ እስካልወጣ እረፍት የለንም የሚሉ የሚያውቋትም የማያውቃትም ሰዎች አስተያየታቸውን በብዙ እየሰጡ ይገኛሉ ከቀነኔ ሞት ጋር ተያይዞ የመጀመሪያ ተጠርጣሪ የሆነው ድምፃዊ አንዷለም ጎሳ በህግ ጥላ ስር ከዋለ ቀናት ተቆጥረዋል ቀነኔ ህይወቷ ካለፈ በኋላ እስር ቤት ሄጄ የሆነውን ነገር በሙሉ በግልጽ ጠይቄው የነገረኝ ነገር አለ ብሎ ያጋራው የወዳጁም ነገር መነጋገሪያ ሆኗል እስር ቤት ለጥየቃ ሄጄ የሰማሁትን እውነት እንካቹ ሲልም በማህበራዊ ሚዲያ ያጋራው የድምፃዊ አንዱ ዓለም ወዳጅ ነኝ ያለው ሰው ከፎቁ ከመውደቋ በፊት በረኪና ጠጣለው ብላ እንዳገኛት እንዳገኛትና ያንን በረኪና ከተቀበላት በኋላ ሊደፋው መጸዳጃ ቤት ከገባ በኋላ ከማብሰያው ክፍል የመውደቅ ድምፅ እንደሰማ ነግሮኛል ብሏል። ድምፃዊ አንዱ ዓለምም በትናንትናው ዕለት ለሁለተኛ ጊዜ ፍርድ ቤት ቀርቧል። ከዚህ በፊት በነበረው የፍርድ ቤት ችሎት ላይም በድምፃዊ አንዱ ዓለም ጎሳ ላይ በሚደረገው ምርመራ ተጨማሪ ቀናት ኝ ሲል የጠየቀው ፖሊስ ይሰጠኝ ባለው ተጨማሪ ቀናት መሰረት አስራ አራት ቀናት ተሰጥተውት እንደነበር ይታወሳል። በዚህም ለመጋቢት 17 ቀን 2017 ዓ.ም በተቀጠረው መሰረት ድምፃዊ አንዱ ዓለም የቀረበ ሲሆን ፖሊስ ድምፃዊ አንዱ ዓለም ጎሳ ላይ በሚያደርገው የምርመራ ስራ ላይ አንዳንድ የምርመራ ውጤቶች ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ሲል ጠይቋል። ፖሊስ ይሰጠኝ ባለው ተጨማሪ ቀናት መሰረትም ፍርድ ቤቱ ለፖሊስ ተጨማሪ አስራ ሁለት ቀናትን ፈቅዷል። ይህም በእንዲህ እንዳለ የድምፃዊ አንዱ ዓለም ጠበቃ በበኩሉ የዋስትና መብት ይፈቀደለትና ጉዳዩን በውጭ ሆኖ ይከታተል ብሎ ቢጠይቅም፣ ፖሊስ ግለሰቡ ዋስትና ተሰጥቶት ቢወጣ ማስረጃዎችንና መረጃዎችን ያጠፋብኛል፣ መፈቀድ የለበትም በማለት የአንዱ ዓለም ጠበቃ የጠየቀውን የዋስትና መብት እንዳይሰጥ ከልክሏል። ፍርድ ቤቱም በቀጣይ ጉዳዩን ለማየት ለመጋቤት 29 ቀን 2017 ዓ.ም ቀጣይ ተለዋጭ ቀጠሮ ሰጥቷል። ውድ የአማርያ ያስደመጥናችሁ ወቅታዊ መረጃዎች እኝን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን። ዳግም በሌላ ወቅታዊ መረጃ እስክንገናኝ በያላችሁበት ሰላም። አየር መንገድ ዘፈኑን ስፖንሰር ያደርገው ነው። ስለዚህ በደንብ ትራንዚት ሰርቶለት ከሀገር ያስወጥተዋል። ይህን እርግጠኛው እኚህ ነው የነገራቸው። ያንን ወንድሟ ታግሎ ለማ ሙሉ በሙሉ የቴሌን መረጃ ይዞ ምን ይዞ ካልታገለ በስተቀር አየር መንገድ ስፖንሰር አድርጎታል ዘፈኑ እንደምታውቁ ፓስፖርቱን አሳድሶለታል። አየር መንገድ ትራንዚት እየጠየቀለት ነው። ወደ ዱባይ እንዲሄድ ብዙ ነገር እንዲያደርግ እየጠየቁለት ነው። ስለዚህ በጣም በጣም በጣም የሚያሳዝን የሚያሳዝን የሚያሳዝን ነገር ነው ያለው። ይህን ነው። ስለዚህ ሁላችሁም ቆም ብላችሁ ማሰብ ያለባችሁ የቀነኒን ጉዳይ ከህዝብ ጋር ከኦሮሞ ህዝብ ጋር ለማገናኘት የሚፈልጉ የደከሙ ሰዎች አሉ። ስለዚህ ልክ እሱ ተፈቶ ሌላ ሀገር ሄደ ማለት ኢትዮጵያ ላይ ህግ የለም፣ ሁሉም ይነሳል። ለመንግስት እጅግ አደገኛ ሁሉም ይነሳበታል። እሱ ተፈቶ ወደ ሌላ ሀገር ሄደ የሚባል ዜና ከሰማ እኔ፣ እያንዳንዱ ነገር የሚከታተሉ ሰዎች አሉ። እሱን አገኘን ማለት ኢትዮጵያ ላይ መንግስት እንደሌለ ይታወቃል። ከዛ በኋላ ህዝብ ትነሳለን። ሙሉ ህዝብ ይነሳል። ለአንድ ጭባ ሴት አቢዩዝ እያደረገ የሴት ህይወት ለሚያጠፋ ነፍስ ከመንግስት ከበለጠ መንግስት እሱን የሚደግፍ ከሆነ ሙሉ ህዝብ ሙሉ ህዝብ ቸርዬ፣ ሰላም ብያለሁ። ስለዚህ ይህን ነገር ብናስተውል ትሉ ነው። ህዝብ አንድሁን ህዝብ አንዱን ማንም ድምፅ የሆኑት በጣም ጥቂት የኦሮሞ ልጆች ናቸው። በጣም ጥቂት፣ በጣም ጥቂት ናቸው፣ ድምፅ የሆኑት ለቀነኒ በጣም ጥቂት። አብረው በልተዋል፣ አብረው ጠጥተዋል፣ አብረው ብዙ ነገር አድርገዋል። ይቺ ልጅ ምስኪን እንደሆነች ያውቃሉ። ቢያንስ እንኳን ፍርድ ቤት በነፃ እስኪለቀው መጠበቅ ነበረባቸው። ራሱ ፖሊስ ኮሚሽነሩ የኦሮሚያ ፖሊስ ኮሚሽነሩ ወጥቶ ገፋት እንጂ አልገደላትም ብሎ ሲል መግፋቱ ለመግደል ምክንያት እንደሆነ እየታወቀ ራሱ መረጃ እየሰጣቸው ያንን አደርገው እነ ራቸው የሚባሉ አብሮ በልቶ ጠጥቶ ይሄ ዘበኛ የነበረ ማሀይም